ከእምብርት በላይ በኩል ህመም ወይንም ጥሩ ያልሆነ ስሜት መሰማት፣ ጀርባ፣ እጅ ወይንም የእግር መዳፍ ማቃጠል፣ ከምግብ መልስ ወይንም ያለ ምግብ የሆድ መነፋት፣ ማቅለሽለሽ፣ ማስመለስ ስሜት፣ የምግብ አፕታይት መቀነስ፣ ትውኪያ ላይ ንጹሕ ደም መታየት ወይንም የቡና ተላ የመሰለ የጠቆረ ነገር መታየት፣ ሰገራ መጥቆር፣ ከእነዚህ ምልክቶች ጋር የተያዙ ክብደት መቀነስ ወይንም ክብደት መጨመር መታየት፣ የቆየ ጠዋት ጠዋት የሚበዛ ደረቅ ሳል ምግብ ለመዋጥ መቸገር ወይም ህመም ስሜት መሰማት፣ የደም ማነስ ምልክቶች እንደ አቅም ማነስ፣ ጆሮ ላይ መጮህ፣ ጭንቅላት መቅለል አይነት ስሜቶች። እነዚህ በጨጓራ በሽታ ሙሉ በሙሉ ወይንም በከፍል ሊከሰቱ የሚችሉ ምልክቶች ናቸው። ነገር ግን ሌሎች የጤና ችግሮች ልክ የጨጓራ በሽታን የሚመስል ምልክት ሊያሳዩ ይችላሉ። ለምሳሌ የሐሞት ከረጢት ጠጠር፣ የሐሞት ከረጢት ጠጠር መቆጣት፣ የሐሞት ከረጢት መቆጣት የጉበት በሽታ የቆሽት በሽታ ወይም ፓንክሪያቲክ ችግሮች ምንላቸው፣ የልብ በሽታ ልክ እንደ ጨጓራ በሽታ መስሎ ምልክት ሊያሳዩ ይችላሉ። የጨጓራ በሽታ አንድ በሽታ አይነት ሳይሆን ከታችኛው ከምግብ ቱቦ መነሻ ጀምሮ እስከ ትንሹ አንጀት ድረስ ባለው ክፍል ሊከሰት የሚችል የጤና ችግር ነው። ከላይ የተጠቀሱ የጨጓራ በሽታ ምልክቶችን ሊያስከትሉ የሚችሉ ቀጥታ ከጨጓራ በሽታ ጋር ተያያዥነት ያላቸው አራት የጨጓራ በሽታ አይነቶች አሉ። አንደኛው አሲድ ሪፍሌክስ የምንለው ሙሉ ስሙ ይሄ ጋስትሮ ኤሶፋጀል ሪፍሌክስ ዲዚዝ ወይም ገርድ እንላለን፣ ሁለተኛ ጋስትራይትስ፣ ሶስተኛ ፒዩዲ እቁስለት የምንለው፣ አራተኛ ጋስትሪክ ካንሰር እና ሌሎችም እንደዚሁ ተመሳሳይ የሆነ ምልክት ሊያሳዩ የሚችሉ ከላይ የተጠቀሱ በሽታዎች አንድ ላይ ዲስፐፕሲያ በመባል በጥቅሉ ሊታወቁት ይችላሉ። ምግብ ከማስተላለፍ እስከ መፈጨትና ወደ ሰውነት ውስጥ እስኪገባ ድረስ ያለውን ሂደት አገልግሎት የሚሰጥ የምግብ ቱቦ ጋስትሮ ኢንተስታይናል ትራክት በመባል ይታወቃል። ይህ ከአፍ ጀምሮ ሰገራ መውጫ ድረስ የተለያዩ ክፍሎችን ይዟል። ሌላኛው የምግብ ቱቦ ኤሶፋጎስ፣ ጨጓራ ከረጢት ወይንም የምግብ ቋት የምንለው እንደ ስቶማክ ብለን እንወስዷለን። ትንሽ አንጀት ወአንጀት ስሞል ኢንተስታይን ትልቁ አንጀት ላርጅ ኢንተስታይን የተለያዩ ምግብ ለመፍጨት የሚያግዙ ፈሳሾችና ሆርሞኖችን የሚያመነጩ የሌሎች ሰውነት ክፍሎች እንደ ሐሞት ከረጢት እንደ ጉበትና ቆሽትን አንድ ላይ አድርጎ ይዟል። ጋስትሮ ኢንተስታይናል ትራክ ይህ የምግብ ቱቦ የተወሰነ ልዩነት ቢኖረውም አራት አይነት ግርግዳዎችን ይዟል። አንደኛው የውስጠኛው ክፍል ሙኮሳ የምንለው ሚውሲን በተባሉ ወፍራም ፈሳሾች የረጠበ ሴሎችን ይዟል። ሁለተኛ ከሙኮሳ ቀጥሎ በታች በኩል ያለው ሳብ ሙኮሳ የምንለው ፈሳሽና ሆርሞኖችን የሚያመነጩ ግላንዶችን እንደነ እና ነርቭና ደም ስሮችን ይዟል። ሶስተኛው ክፍል ማስኩላሪስ ኤክስተርና የምንለው ምግብ እንዲንቀሳቀስና እንዲተላለፍ የሚያግዙ ጡንቻዎችን ይዘናል። አራተኛው አድቨንቲሻ የምንለው የውጭኛው ክፍል ነርቭ ደም ወደ ቱቦች የሚገቡበትና የሚወጡበትን አካባቢ እና ሌሎች ሽፋን ላይ ያሉ ቅባቶችን ጭምር የያዘ ክፍል። የጨጓራ በሽታ ክፍፍል በዋናነት በውስጠኛው ክፍል ወይም ሙኮሳ ላይ የሚታየውን ጉዳት መነሻ ያደረገ ነው። ነገር ግን ጉዳቱ በተከሰተበትና በጉዳቱ መጠን የበሽታ አይነቶች እና ስያሜዎቹ ይለያያል። የጨጓራ አሲድና ምግብ ወደ ታችኛው ምግብ ቱቦ መመለስና ማስቆጣት ከሆነ አሲድ ሪፍለክስ ያልነው ወይንም ጋስቶ ኤሶፋጂያል ሪፍለክስ ዲዚዝ እንላል የጨጓራ ግድግዳ መቆጣት ብቻ ከሆነ ጋስትራይትስ እንላል። ቁስለት ከተፈጠረ ደግሞ አልሰር እንላል። የምግብ ቱቦ ላይ ያሉ ሴሎች ወደ ሌላ ሴል አይነት መቀየር አዝማሚያዊ ሁኔታ ካሳዩ ያ ከሆነ ደግሞ ባሬት ኤሶፋጎስ እንላል። አንድ ከዚህ ሀሳብ ጋር ወይም ከዚህ ሪስ ጋር የተነሳ ጥያቄ በኮመንት ላይ ስለነበረ ያንን ጥያቄ ለመልሰን እናልፋለን። ጥያቄው ምንድን ነው የሚለው እኔ ከዚህ በፊት ለበርካታ ዓመታት መድኃኒት ሲወስድ ቆይቼ አሁን ፋንድ ፕሊኬሽን የተባለ ቀዶ ህክምና አድርግ ተብዬ ግራ ተጋብቻለሁ እስኪ ስለዚህ ቀዶ ህክምና በተመለከተ ሀሳቦችን አካፍለን የሚል ነው ጥያቄው ስለዚህ ለዚህ ጥያቄ ምላሽ እንሰጣለን ፋንድ ፕሊኬሽን የሚሰራው ኖርማሊ ለጨጓራ ሳይሆን ለአሲድ ሪፍለክስ ወይንም ገርድ ያልነውን የሚሰራ የቀዶ ጥገና አይነት ነው አሲድ ሪፍለክስ ምንድን ነው የሚለውን እንግዲህ በዛሬ ቪዲዮ ትንተና አድርገን እናያለን ቀጥለን በሌላ ጊዜ ደግሞ ስለ ጨጓራ እና ስለ ጨጓራ ካንሰር ወይም ሌሎችንም አንስጥን የምናይ ይሆናል። እኔ ዶክተር ደስታ እባላለሁ። ለቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ሳታረጉ እንዳትወጡ እጋብዛችኋለሁ። እንደዚህ ደግሞ ጥያቄ ካላችሁ በኮመንት አስቀምጡና ሌላ ጊዜ መርጬ ደግሞ ቪዲዮ እሰራላችኋለሁ ማለት ነው። ገርድ ወይም አሲድ ሪፍሌክስ ምንድን ነው? አሲድ ሪፍሌክስ በታችኛው የምግብ ቱቦ በጨጓራ መገጣጠሚያ ላይ የሚከሰት ከጨጓራ በሽታ ጋር ተመሳሳይነት ምልክት ያለው ጨጓራ ምግብ እና ጨጓራ ፈሳሽ ወደ ታችኛው የምግብ ቱቦ ተመልሶ በሚገባበት ወቅት የሚታይ ጤና ችግር ሲሆን፣ መነሻ ዋና ምክንያት ጨጓራ እና ቱቦ መገናኛ ላይ ያለው ምግብ ወደ ኋላ እንዳይመለስ የሚያደርግ ስፕኒክተር ወይም ለወረስ ፋጀል ስፕኒክተር የተባለው ክፍል መላላትና መከፈት ነው። በጤናማ ሰው ላይ ለወር ኢሶፋጊያል ስፊንክተር ተዘግቶ የሚቆይ ቢሆንም በተለያዩ ምክንያቶች በሚላላበት እና በሚከፈትበት ወቅት ከፍተኛ አሲድ መጠን ያለው የጨጓራ ኮንተንት ወይም ምግብ ወደ ቱቦ ተመልሶ በሚሄድበት ጊዜ የተለያዩ ምልክቶችን ይዞ ይመጣል። ለምሳሌ ማቃጠል ወይንም የቃር ስሜት፣ ማስገሳት ስሜት፣ ምግብ እስከ ጎሮሮ ወደ ኋላ ተመልሶ የመምጣት ሁኔታ፣ ደረት ላይ ህመም ስሜት፣ ለረጅም ጊዜ የምቆይ በተለይ ጠዋጠዋት ላይ የሚበዛ ሳል አይነት ላንቃ እስከ መቀየር ድረስ አሲዱ ሄዶ ወደ ላንቃ ላንቃውንም ጭምር ሊያስቆጣና ድምፅ ሊቀየር ይችላል። እንዲሁም ምግብ በምትወስዱበት ጊዜ ህመም ስሜት ከተሰማችሁ፣ ክብደት መቀነስ ካለ፣ የደም ማነስ እና እንዲሁም ደም ማስመለስ አብረው ከታየ ይህ እንግዲህ ከፍተኛ ማስጠንቀቂያ መሆኑ ነው፣ ልብ ማለት ይኖርባችኋል ማለት ነው። ገርድ ወይም አሲድ ሪፍሌክስ መነሻ ምክንያቱ ምንድን ነው? አንደኛ ተፈጥሯዊ ወይንም በኋላ የመጣ የአንጀት መውረድ ወይም የሄርኒያ የምንለው ካላችሁ በተለይ ሃያተስ ሄርኒያ የምንለው በዚህ ወቅት የላኛው የጨጓራ ክፍል ይሄ ፋንደስ የምንለው ተንሸራቶ በምግብ ቱቦ ወይንም በጎን በኩል ወደ ላይ የመውጣት ሁኔታ ያሳያል። በዚህን ጊዜ ቱቦውን የምግብ ጨጓራውን ክፍል ተከትሎ አሲድ እና ሌሎች ኮንተንቶች ወደ ላይ የመውጣት ሁኔታውን ያሳያሉ ማለት ነው። ሁለተኛ አንጀት አካባቢ የሚከሰት ከፍተኛ የሆነ ውጥረት ካለ ለምሳሌ ወፍራም ሆናችሁ በወርጭ ካለ፣ በእርግዝና ወቅት እንዲሁም ከፍተኛ እንቅስቃሴ ያለው የአካል ብቃት እንቅስቃሴ የምታደርጉ ከሆነ ኢንትራአብዶሚናል ፕሬሽርን በሚጨምርበት ጊዜ የጋስትሪክ ኮንተንት ወይም የጨጓራ ኮንተንቶች ወደ ቱቦ ወደ ላይ ተገፍቶ ሊወጡ ይችላሉ። ሶስተኛ፣ የምግብ መፈጨት ችግር ወይም ኢንዳይጀሽን ምንለው ይሄ ምግብ ለረጅም ጊዜ ሆድ ውስጥ እንዲቆይ እና እንዲሁም ባክቴሪያ ያንን ምግብ እንዲጠቀም በማድረግ ባክቴሪያው ደግሞ ምግብን ፈርመንት በሚያደርግበት ጊዜ ጋዝ ይፈጥራል። ጋዝ አሁንም ጨጓራ እስከ ቆየው ምግብ ጋር አንድ ላይ ሆኖ ፕሬሽር ይጨምራል፣ ኮንተንቱን ወደ ቱቦ ወደ ላይ ይገፋል ማለት ነው። አራተኛ የታችኛው የምግብ ቱቦን የሚያላሉ ምግብና መጠጦችን አብዝተው መውሰድ። በተለይ ለምሳሌ በርከት ያለ አሲድ በውስጣቸው የያዙ ፍራፍሬዎች እንደ ብርቱካን፣ ሎሚ ወይንም ግሬፕ ፍሩት አሲድ መጠናቸው እንዲጨምር በማድረግ በተለያዩ ምክንያት የላላ ወይም የተከፈተ የታችኛው የምግብ ስፊንክተር ካለ አሲድ ወደ ኋላ እንዲሄድ ያደርጋል። ሁለተኛ ካፊን እና ሌሎች በካፊን መጠን የበለጸጉ ምግብ አይነቶች ለምሳሌ ቸኮሌት ሊሆን ይችላል፣ ካርቦኔትድ የሆኑ ድሪንክስ አምቦሃም ጭምር ለስላሳ፣ ኢነርጂ ድሪንክ፣ ሻይ የመሳሰሎች በውስጣቸው ካፊን አለ። ካፊን ደግሞ ያንን የታችኛውን ስፕሪክተሩን ያላላል። ሶስተኛ ቅመማ ቅመም የበዛባቸው ምግቦች ለምሳሌ በርበሬ፣ ቀይ ወጥ፣ ምስር፣ ክክ የመሳሰሉት የተጠበሱ ምግቦች ከፍተኛ ቅባት መጠን ያላቸው ምግቦች፣ ለምሳሌ በርበሬ። በውስጡ ካፕሳሲን የተባለ ንጥረ ነገር አለ። ካፕሳሲን ከጨጓራ ምግብ ወደ ትንሹ አንጀት የሚሄድበትን ፍጥነት በማዘገየት ምግብ ረጅም ሰዓት ጨጓራ ውስጥ እንዲቆይ በማድረግ አሁንም ትራብዶናል ፕሬሽር እና የባክቴሪያ እድገት እንዲኖር ያደርጋል። አምስተኛ ቲማቲም ማስወገድ። ቲማቲም በውስጡ ስትሪክ እና መሊያክ አሲድ የተባለው አሲድ ይዟል። እነዚህ አሲዶች የጨጓራውን አሲድ መጠን ይበልጥ ሊጨምሩ ይችላሉ። አሁንም የስፕሪንክተር የመላላት ሌሎች ችግሮች ካለባችሁ አሲዱ ስሜቱን ሊጨምርባችሁና ሊያባብስባችሁ ይችላሉ። በስድስተኛ ደረጃ አልኮል መውሰድ። አልኮል የጨጓራና የምግብ ቱቦ ቀጥታ በማስቆጣት እንዲሁም አሲድ መጠን እንዲጨምር በማድረግ የተለያዩ ጨጓራ ምልክቶች እንዲመጡ ምክንያት ነው። ሰባተኛ ከምግብ መልስ ቶሎ መተኛት ወይም ከባድ የሆነ እንቅስቃሴ መስራት። ይሄ እንግዲህ ምግብ ወደ ታችኛው ቱቦ በግራቪቲ እንዲመለስ እና አሲድ ቱቦ ጋር እንዲደርስ ያደርጋል። ስምንተኛ የጨጓራ አሲድ መጠን ማነስ። ይሄ ሃይፖክሎርሃይድሪያ ይባላል። ምንም እንኳን ለአሲድ ሪፍሌክስ ምክንያት ከፍተኛ አሲድ መጠን እና የታችኛው የምግብ ቱቦ ወይም ለወረሰፋ የስፕሪክተር የምንለው ችግር ቢሆንም እንኳን አነስተኛ የአሲድ መጠን ተመሳሳይ ጨጓራ ችግር ሊያስከትል እንደሚችል አንድ ሰው የሚያመርተው የጨጓራ አሲድ መጠን አነስተኛ ከሆነ ልክ ከፍተኛ የአሲድ መጠን የሚያስከትለውን ስሜት አይነት ሊያስከትል ይችላል። ይሄ እንግዲህ ለብዙዎቻችሁ የሚቃረን ሀሳብ ሊመስላችሁ ይችላል። ይህንን እንድትረዱ የጨጓራ አሲድ የሚሰጠው አገልግሎት ምንድን ነው? ጥቅሙን እኔ ውስጥ አንደኛ የጨጓራ ምግብ መፍጨት በተለይ ፕሮቲን የመፍጨት ሂደትን ያግዛል። ስለዚህ ዳይጀሽን ላይ ከፍተኛ ሆነ አስተዋጽኦ አለው ማለት ነው ጨጓራ አሲድ። ሁለተኛ ከምግብ ጋር ወደ ሰውነት ውስጥ የገቡ በሽታ አምጪ ህዋሳት ጀርምስ እንዲጠፉ ወይም ይገላቸዋል። ሶስተኛ ለሰውነት አስፈላጊ የሆኑ ንጥረ ነገሮች ለምሳሌ እንደ ካልሽየም፣ አይረን፣ ዝንክ፣ ቫይታሚን ቢቱል የመሳሰሉ ነገሮች ወደ ሰውነት ውስጥ ተመጦ እንዲገቡ ያግዛል። በአራተኛ ደረጃ ምግብ የሚፈጩትን ኤንዛይሞችን ያነቃቸዋል፣ አክቲቬት ያደርጋቸዋል። በተለይ እንደ ጋስትሪን እና ፔፕሲ የመሳሰሉት እጅግ በጣም ከፍተኛ ተጽዕኖ በምግብ ዝውውር ላይ ያላቸው ሆርሞኖች ናቸው። አምስተኛ ለትንሹ አንጀት ምግብ ጨጓራ አካባቢ እንደደረሰና ለመቀበል እንዲዘጋጅ መልእክት ይሰጣል። ስለዚህ የአሲድ መጠን በሚያንስበት ወቅት ምግብ የመፈጨት ሂደት ይስተጓጎላል ማለት እነዚህ አገልግሎቶችን በሙሉ እናጣል። በዚህ ጊዜ ከጨጓራ ምግብ ወደ ትንሹ አንጀት የሚተላለፍበት ሂደት ወይም ፍጥነት ይዘገያል። ምግብ ብዙ ሰዓት ጨጓራ ውስጥ ይቆያል። ይህ ደግሞ የጨጓራ ውስጥ ውጥረትን በመጨመር ምግብ ወደ ቱቦ እንዲመለስ ወይም እንዲገባ ከፍተኛ አስተዋጽኦ ያደርጋል። ሌላው የአሲድ መጠን መቀነስ በቀጥታ የታችኛው የምግብ ቱቦ መላላትና እንዲከፈት እንዲከሰት ያደርጋል። ሶስተኛ የአሲድ መጠን በሚቀነስበት ጊዜ በጨጓራ ውስጥ የሚገኙ ከምግብ ጋር የገቡ እንግዲህ ባክቴሪያዎች ምግብን ፈርመንት በማድረግ ጋዜን በመፍጠር ውጥረትን ያባብሳሉ ማለት ነው። ችግሮቹ እንደዚህ ከሆኑ የአሲድ ሪፍሌክስ ህክምናዎችስ ምንድን ናቸው? ትክክለኛ የአሲድ ሪፍሌክስ ህክምና ለመስጠት ችግሩ የመጣው በአሲድ እጥረት ነው፣ በከፍተኛ አሲድ መጠን ነው ወይስ በአናቶሚ ችግር አካላዊ የሆነ ችግር ነው የሚለው መጀመሪያ መለየት አለው። ብዙዎቻችን ይህንን ሳናቅ በግፍ መድኃኒት ይሰጣለን። የሰጠነው መድኃኒት ደግሞ ሰዎችን መልሶ የሚያሳምበት ሁኔታ አለ። ስለዚህ አነስተኛ አሲድ መጠን የመጣ አሲድ ሪፍሌክስ ችግር ከሆነ ያንን ለማስተካከል በአንደኛ ደረጃ ምግብን በሚገባ ማኘክ፣ ይህ ጨጓራ ምግብ የመፍጨት ሂደትን በማገዝ ምግብ ቶሎ ከጨጓራ ወደ አንጀት ውስጥ እንዲተላለፍ ያደርጋል። ምግብ ሲቆይ የሚመጣውን ችግር አይተናል። ሁለተኛ አሲድ መጠናቸው ከፍ ያሉ የምግብ አይነቶችን እንደ እርጎና ሌሎች የኮመጠጡ ምግቦችን ማካተት። ሶስተኛ የተቀነባበሩ እንደዚህ ፕሮሰስ የሆኑ ምግቦችን ማስወገድ፣ ምክንያቱም ባክቴሪያ እድገት ስለሚያግዙ ነው። አራተኛ ክሮኒክ ስትሬስ ወይም ለረጅም ጊዜ የቆየ ጭንቀት የጨጓራ አሲድ መጠን ይቀንሳል። አምስተኛ በምግብ ወቅት ብዙ ውሃ አለመውሰድ። ብዙ ውሃ የምትጠጡ ከሆነ የአሲድ መጠናችሁን ዳይሎት ስለሚያደርግ ስለሚያቀጥንባችሁ ምግብ የመፈጨት ሂደት ዳይጀሽኑን ያስተጋግልባችኋል ማለት ነው። ስድስተኛ ትንሽ ትንሽ ምግብ መመገብ። ብዙ ምግብ በአንድ መመገብ ምግብ የመፈጨት ሂደትን በማስተጋገል ምግብ ጨጓራ ውስጥ ረጅም ጊዜ እንዲቆይና ቅድም የዘረዘርናቸውን ችግሮችን ሁሉ ይዞ ይመጣል ማለት ነው። ሰባተኛ የጨጓራ ባክቴሪያ መመርመርና ካለ መታከም ባክቴሪያ የጨጓራውን ግርግዳ ያስቆጣል። ጨጓራ ግርግዳ ያደክማል። ጨጓራ ውስጥ ችግር ሲኖር የምግብ ቱቦ ችግር ይከተላል ማለት ሰባት። ስምንተኛ ላይ ዚንክ ቫይታሚን ቢ12 ለአሲድ ምርት እጅግ በጣም አስፈላጊ ከመሆናቸው አንጻር እነዚህ ነገሮች እንደ ሳፕሊመንት ከቻላችሁ መውሰድ። ዘጠነኛ አነስተኛ የአሲድ መጠን መኖሩ ከተረጋገጠ በሳፕሊመንት የሚሰጡ አንዳንድ መድኃኒቶች አሉ። ለምሳሌ ቤቴን ሃይድሮክሎሪክ አሲድን፣ ፔፕሲን የተባሉት ሳፕሊመንቶችን መውሰድ። ነገር ግን ይህን ከመውሰዳችሁ በፊት አሪሹ አሲድ መጠናችሁ አነስተኛ ነው። አሲድ ስለሆነ የምትወስዱት አሲድ መጠናችሁ ከፍ ያለ ከሆነ ምልክቱ እየባሰ የከፋ ሊሆንባችሁ ይችላል ማለት ነው። ሌላው የአኗኗር ዘይቤ ማስተካከል ይኖርባችኋል። ክብደት ካለ ክብደት መቀነስ ምግብ ከተመገባችሁ በኋላ ከሁለት ሰዓት እስከ ሶስት ሰዓት ባለው ጊዜ ውስጥ አለመተኛት። አሲድ ሪፍሌክስ በከፍተኛ አሲድ መጠን የመጣ ችግር ከሆነስ የአሲድ መጠን የሚቀንሱ የሚዋጡ መድኃኒቶችን መውሰድ። በየደረጃው ከትንሹ እስከ ትልቅ የሚሰጡ ጭው ጋር መድኃኒቶች አሉ። ለምሳሌ ፒፒ አይ የምንለው ፕሮቶን ፓምፕ ኢንሂቢተር የምንላቸው ኦሜፕራዞል፣ ፓንቶፕራዞል፣ ኤስሞፕራዞል ሂስታሚን ሪሰፕተር ቱ ብሎከርስ የምንላችሁ ነው፣ ሲሚቲዲን ፋሞቲዲን፣ ራኒቲዲን ማስታገሻ የሆኑ ሽሮፖች አሉ። ባደጉት አገራት እነዚህ ኦቨር ዘ ካውንተር ናቸው። በአኗኗር ለውጥ፣ በመድሃኒት የማይሻልና የማይተው ይመስሎ ከታያችሁ ሐኪም በሚያደርገው ውሳኔ መሰረት ኦፕሬሽን ሊያስፈልግ ይችላል። ለአሲድ ሪፍሌክስ የሚደረገው ኦፕሬሽን ፋንዶፕሊኬሽን በመባል ይታወቃል። ይሄ የላይኛው ጨጓራ ክፍል ፈንደስ ምንለው ከታችኛው ምግብ ቱቦ ወይም ለወር ኢሶፋጀል ስፕኒክተር ጋር እንዲጠቀለል ተደርጎ የሚሰራ ኦፕራሲዮን አይነት ነው። ኦፕራሲዮን ይደረግ ወይም አይደረግ የሚለው የራሱ የሆነ ክራይቴሪያ ቅድመ ሁኔታዎችን በማየት ቀዶ ጥገና ስፔሻሊስት ሐኪሙ ይወስናል ማለት ነው። ነገር ግን ከኦፕሬሽን በፊት የተለያዩ እነዚህ የዘረዘርኳቸውን ያነውን አርዜቤና አንዳንድ መደረግ ያለባቸውን ጥንቃቄዎችን ካደረጋችሁ በኋላ በእነዚህ ነገሮች ለውጥ ማየት ካልተቻለ እና ያለው ችግር በጣም አስጨናቂ እና የተባባሰ የሚሄድ አይነት ከሆነ ኦፕራሲዮን መጨረሻ አማራጭ ሊሆን ይችላል ማለት ነው። ስለዚህ የአሲድ ሪፍሌክስ ምንነት፣ የሚመጣበት ዋና ምክንያቶች፣ ችግሮቹን የሚያባብሱ እና የሚያስታግሱ ነገሮችን እንዲሁም ደግሞ መደረግ ያለባቸውን ጥንቃቄዎችን በእንደዚህ መልክ እንግዲህ በአጭሩ ዘርዘር አድርጌላችኋለሁ። ሌላ ጊዜ ደግሞ ወረድ ብለን የጨጓራ ችግር በተመሳሳይ ሁኔታ የምናይ ይሆናል። ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ ሳታደርጉ እንዳትወጡ። በሌላ ጊዜ በሌላ ቪዲዮ አገኛችኋለሁ። እስከዛው ድረስ መልካምን ሁሉ ተመኘው። ቻው።